አው፣ ምን ሆነሽ ነው? ማነው እንደዚህ ያደረገሽ? አንች ምን ሆነች ነው? ምንም አልሆንኩም። በቃ ለሄድበት። ተረጋጊ። ማነው እንደዚህ ያረገሽ? ማነው ብየ? ጸቡ ከኔ ጋር ነው ብነግራችሁ አታምኑኝም። በቃ አልፏል። ለምንድን ነው ማናምንሽ? ለምን ደሞ አታምኑኝ? አላውቅም። ዲናናት እንደዚህ ያደረገች፣ በሰው ነው ያስደበደበች። ሰምኛለሽ? አንችው ከዚህ በኋላ የዲናን ስም እንዳታነሽ፣ ከባድ ነገሮች የሚፈጠረው ቆይ ዲና አንቺን ለማስደብደብ ለምን ፈለገች? ምክንያቱም የደበቅሁላትን ነገር ለላት ሊያግሮ ስለሆነ ነው። ቆይ ምን እንደደበቅሽላት ነገር እሱን አሁን አልነግራችሁም። አሁን ይግደ ምን ይሁን የደበቀችላት? ይኸውልህ ምንም የደበቀችላት ነገር የለም። የሆነ ተንኮል አስባ ነው የሚሆነው። በቃ ሽኒም ወደ ቢል ቻው። በቃ እንዴት ከወንባለሞ አልፈራም፣ አንቺ አለሽልኝ እንደት ናት ታዲያ? ሁ በቃ በኋላ እደውልልሻለሁ። እልእል ናቲ፣ ከማን ጋር ነበረ ስልክ ስታወሪ ነበረ? እየትምህርት ቤት ጓደኛዬ ናት። ምነው? ምንም ትንሽ ደግሞኝ ነው። አንቺ ግን በልተሻል? በቃ አረፍ አንች፣ የውን ሽ እንድ ነግርኝ። ይቅርብ ኤርሚ፣ አሁን ጥሩ ሙል አይደለሁም። ሌላ ጊዜ ነግረሃለሁ። ጥሩ ሙል እንዳለኝ ሽኮ ይገባኛል። እሽ ቢያንስ ማን እንደዚህ እንዳረገች ነገርኝ። ብነግርም አታቃት። ሴት ናት ማለት ነው? ሴት ናት ኤርሚ። በቃ ደና ንኝ፣ አሁን ከቻክ ሸኝን። እሽ ሸኝሻአሉ፣ ግን የሚሰማሽ ስሜት ካልአኪቤት ን ይሄድ። አይ ደና ነኝ ብቻ ዝን በለሸኛል። ሄሎ፣ ናርዲ፣ እንዴት ነሽ? አለው የት ሆነሽ ነው? አንድ ላገኝሽ ፈልጌ ነበር። አዎ፣ አሁን ነበር የፈለኩሽ። በሰላም ነው። እሺ። የት እንደመጪ ንገርሽ ሃይ ጋይስ እንዴት ናችሁ ዲና ነኝ ድራማችንን ከወደዳችሁት ላይክ ሼር ሰብስክራይብ አድርጉልን የደወል ምልክቷን በመጫን ድራማችን ሁሌ እንዲደርሶ ያርጉልን አመሰግናለሁ ባልዬ እንዴት ነህ ልጅ ኳ መጣሽ እንዴ አዎ የሆነ ጉዳይ ላናገረው ፈልጌ ነበረ ምንድን ነው ንገሪኝ ስለ ዮኤል ጉዳይ ነው ምንሽ ዮኤል ምን ሆነ የዮኤልን ዲናን መፈለጉን ማስቆም አለብን ቺኳ ይህን ነገር እኔ አላደርግም። እሱ በጣም ነው የሚወዳት። እንዴት ብዬ ነው እንደዚህ መውረው? ባልየው በደንብ ስማኝ ዲና ናቲን ታፈቅሯለች፣ ናቲም ዲና በደንብ ያፈቅራታል። የሚፋቀር ሰው መለየት ደግሞ ደስ አይልም። በዛ ላይ ዲና በጉልበትም ቢሆን ሁሉንም ነገር ነግራኛለች። ምን ነገረች? እየፎገረችሽ እንደው አይደለም። እኔና ዲና ከዚህ በኋላስ ጀምር ጓደኛሞች ሆነናል። ምን እያልሽኝ ነው? ከዲና ጋር ተጃለስን እያልሽኝ ነው? ስለአልተረዳኸኝ ኮ ነው። ዲና በጣም ምስኪን ልጅ ናት። በዛ ላይ አንቾ የምትባል ቀመረኛ ላይፏን ልታበላሽባት ነው። ስለ አንቾ ታ ያለች ማለት ነው? አዎ አውቃለሁ። እንዳይደብርህ አንድ ነገር ልንገር። ምንድን ነው ንገሪኝ። አንቾ በተደጋጋሚ ዲናን እያስፈራራች ብር ትቀበላታለች። ዲና ደግሞ ለእኔ ነገረችኝ እና አጠገቧ እንዳትደርስ አስፈራራሁላት። አረላሽ ለእኔ እሳት ነግሪኝ። ፎን ምናምን መስራት ጀመርች። አይደለም ቅርታ። ባልየው እንዳሰብኩ አይደለም። አጋጣሚ ደወለችልኝ እና ቶሎ ሄዱ ደሱ እሺ ምን እያለች እያስፈራራቻት ነው? መላም ትቀበላል ናትዬ? አንተን ማጣት አልችልም። ይመስለኛል። ልክ እንዳጣው ሞታለሁ። በጣም ፈርቻለሁ። አንቺ ሁሉንም ነገር ከነገረች መልሽ ላላገኘ ነው። የማጠ ይመስለኛል። ወይ ራሴው ልንገርህ እንዴ? ደግሞ ብዬ ነው ምነግር አለም መርፌው ልትወጋኝ ስትል ገፈተርኳትና ከዛ ሶፋው የሶፋው ጠርዝ መቷት፣ ሞተች። አይ ይቅርብኝ፣ በምንም ላሳምን አልችልም። ፈጣሪ አንተ ታውቃለህ፣ አንተ ያልከው ይሆናል። አደራ ግን አምላኬ፣ ምንም ቢሆን አዲን ካጠገብ ያታርቀው ዲና ነቃ፣ እንዲያቲ ከኔ እንቅልፍ በለጠብ አይደል? ናርዲ፣ እንዴት ነሽ? ደህና ነኝ። ኤርሚ፣ በሰላም ናችሁ? ኩሌ፣ ጠራኸኝ? ያውም እዚህ ቦታ። በሰላም ነው። የሆነ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኝ። ሀኒቹን ዛሬ ለዲና አግዞ የሆነ ሰው ደብድቧት ነበር እና ማን እንደሆነ እንድነግሪኝ ነበር። ምን ሀኒቾ ተደብድባለች እያልከኝ ነው? ቀያው ነው እንት በጣም ተጎዳች እንዴ? እሱን ተይውና አሁን የጠየኩሽን ብቻ መልሽልኝ። ኤርሚ ተረጋጋ። እኔ እንዴት ላውቅ እችላለሁ? አብራት አልነበርኩ። ሁለቱም መሀል ያለሽው የሁለቱም ጓደኛ እኮ አንቺ ነሽ። እንዴ ነው ላታውቂ ምቺው? ምን እያልክ ነው? እኔ ምንም አላውቅም። ግን ደግሞ ዲና እንደዚህ እንደማታደርግ አንተም ታውቃለህ። ስለዚህ አንቺ ነሽ ማለት ነው። እንደዚህ አደረግሽው። እንዴት እንደዚህ ትለኛለህ ኤርሚ? ሀኒቾን አንቺ ነሽ የደብደብሻት እያልከኝ ነው? በጣም ነው ያሳዝናል። ለዚህ እኔ ጠራይ። አትጩይ! የጠየኩሽም ብቻ መልሽልኝ። አንቺ ነሽ ወይስ አይደለሽም እንደዚህ ያደረግሽው? ማርያምን፣ እኔ አይደለሁም እና። እሺ ማነው እንደዚህ ያደረገው? አላውቅም። እስኪ ሳቂ። ይሄ የምሬን እኮ ነው። ሳቂ። እሺ ምን ስስኪ እኮ እንዴት እንደምታምሪ መቼ ነው ግን ተጋብተን ልጆች ወለን የራሳችንን ቤተሰብ መስረተን ደስተኛ ይወት ምን ነው? በቅርቡ ነው። መጀመሪያ ግን ትምህርታችንን መጨረስ አለብን። ከዛ በተማርንበት ሰርተን ወይም ደግሞ ንግድ ጀምረን፣ እንዴት ለባለ ሰርግ ተጋብተን ከልጆቻችን ጋር ደስተኛ ሆነን ኖራለን። ዋው፣ በጣም አሽ ብላም፣ ተስማምቻለሁ። እስከዛ ግን ጀግና ፍቅረኛ መሆኔን ማስመስከር አለብኝ አይደል? አዎ ግን ደግሞ ብዙ አትጨነቅ። የምትወደው ሰው አጠገቡ መሆኑ ብቻ በቂ ነው። እኔ ደግሞ አንድ እጅ ሰጥቻለሁ። ልቤ ሁሌ የሚያንተ ነው። ደግሞ አንተ ብቁ ባልና አሪፍ ፍቅረኛ መሆንህን አስመስክራል። ኧረ እረ እረ እረ ዛሬ ጨምረሻል፣ አልቻልኩሽም። ቆይ የማነቦ እኔ የሚጻፍ ንግግር የምትናገሪ እንጂ አሁን ብላ እኔ ወሬኛ ደቀዘቅስ ጥዬሽ ጠፍሁ? አይደለም ኧረ እኖርማለሁ። ስማ የሆነ ነገር ላዋራህ ነበር። ምንድን ነው? ንገረኝ። ግን እንዳይደብረ ወሬ አይደብረኝም። ንገረኝ በቃ። ሚስትየውና ዲና ጀለስ ሆነዋል። ኧረ እባክህ! እና ይሄ እኮ ለእኔ ጥሩ ዜና እኮ ነው። ቶሎ ተፍ ተፍ ብላ ትጨርስልኛለች። እንደሱማ አይሆንም። እይቷ እንዴ ለምን? ዲና ሁሉንም ነገር ለሚስትየው ነግራታለች። ይህን ነገር የምነግርህ እንድትጎዳ ስለማልፈልግ ነው፣ በጣም ስለምወድ ነው። አረ መሪዋ አታስፈራሪ ምንሽ ነው? ቶሎ ንገረኝ እንጂ። በቃ ዲና ናቲን እንደምትወደውና ናቲም እሷን እንደሚወዳት ነግራታለች። አንተ ደሞ ነገሮችን በጉልበት እየተጠቀም እንደሆነ ነግራት፣ ለአንተ ምንም አይነት ስሜት የላትም። ደሞ ምንድነው ከተማው ላይ በሞላ ከስ አንዷን በትበት ብለህ ትይዛለህ። እንዳያሳስበ እሺ ወዴት ነው የምትሄደው ልቀቀኝ ብቻዬን መሆን እፈልጋለሁ እንዳትከተለኝሽ ሰላም ገይስ እንዴት ናችሁ አንቸው ነኝ የማዳም ቅመሞችን እንደምጠሉ አውቃለሁ እኔ ግን በጣም ነው የምወዳችሁ ድራማችን ከተመቻችሁ ቀያን በመጫን ቤተሰብ እንድትሆኑ በትህትና እጠይቃለሁ ናቲ እንዴ፣ እንዴት ነህ ኤርሚ? እኔ አልታየም። እን ሰላም፣ ሰላም። አለባለ ኤርሚ፣ ሰላምና ምንድን ነው ሰላማት? መስለኝም የተፈጠረ ችግር አለ እንዴ? ምንም አልሆንኩም አልኩህ። አለ እንዴ? ወይስ ስረበሽኳችሁ? እንደውም እንወጣላችሁ። ኤርሚ

በራሴ መንገድ አጣራሁም ልደርስበትም አልቻልኩም። እና ለዚህ ነው እንዴ እንደዚህ የምትሆነው? በቃ እኛ እናጣራለን። ካልሆነ ዲና አንተ ይቃተልን። አረ በራሳችን መንገድ ብናጣራ ይሻላል። እሺ በቃ ዲኑ፣ በቃ ከኤርሚ ገሆነ ቦታ ረርሽ ይመጣለሁ። እሺ አልቆይም። በቃ ተረጋጋ። ሄሎ ጄሪ እንዴት ነሽ? አለሁልሽ። ስሚኝማ ኤርሚን አወቅሽው? የናቲ ጓደኛ ሀኒቹ ሰው እንደመታ ታውቋል። እና ደግሞ ከናቲ ጋር ሆኖ ማን እንደሆነ እያጣሩ ነው። አዎ፣ በዛ ላይ ሀኒቹ ለናቲ እንዳትነግረው ፈርቻለሁ። እኔ እንጃ ምን እንደማድረግ ጨንቆኛል። እንደዛ ይሻላላ? እኔም እኮ አስቤው ነበረ፣ ግን ፈራው። ልክ ነሽ፣ ከእሷ መስማቷ አይቀርም። ስለዚህ እኔ እውነቱን ልንገረው እንደ ምንም አይነት አሰባስቤ ቢሆንም እነግረዋለሁ። አው አሁን ወጡ። እሺ በቃ አንቺ ምራሽ ጠብቂ። አንቺው በጣም አደገኛ ሰው ናት። እሺ ጄሪ፣ እሺ ቻው። ማነው ነው ዲኑዬ፣ እንዴት ነሽ? ይቅርታ፣ ደህና ነሽ አይደል? እንዴት ነው? ምነው ጠፋሽ? እንደ ጠፋሽ አልሰማሽም ነበር? እንዴት፣ ሰምቻለሁ። ይቅርብዬ፣ እንዲኑዬ፣ መገኘትሽን ግን ስላልሰማሁኝ አልመጣሁት። ችግር የለውም። ዛሬ ክላስ መጥቼ ነበር የለሽም። አዎ ትንሽ አሞኝ ነበር። ግን ደህና ነሽ አይደል? ዲኑዬ፣ ተመስገን። አል ጉድሽም ናዱ። ዲኑ፣ አንቺ መደብደባት ሰምተሻል? ማን የደበደባት? አላውቅም ኤርሚ ደውሎልኝ ሄጄ ነበር። እና አንቺውን አንቺ ነሽ የደበደብሻት ብሎ አስፈራራኝ። ቆይ የምታውቅ ነገር አለ እንዴ ኤርሚ? ቆይ ምን ሆኑ ነው? እንዴት እንደዚህ ያደርጋል? አላውቅም። ለዲና ያለሽ ነገር አቃለሁ ምናምን ሲል ነበር። እና አንቺውን አንቺ እንዳስደበደብሻት አድርጎ እያሰበ ነው። እንዴ እኔ እንዴት እንደዚህ አደርጋለሁ? ምን ሆኖን? ቆይ እሱ አላውቅም። በጣም ነው ያስፈራራኝ። ቆይ ተው አናግረዋል። አይ ተው አታናግሪው። አንቺ አለመሆንሽን ሲያቅራሱ ይቀርታ ይጠይቀናል። ቆይሽ አንቺውን አግኝተሻት ነበር? አይ አላገኛትም። ቧት ታገኛት ይሻላል። እሷም እንደሱ ካሰበች ትጎረስ ትችላለች። አሁ ልክ ነሽ። በቃ ሲስተር ጋር ልሂድ፣ እስካሁን ወደ እዛ እቆያለሁ። እንደዛ ይሻላል። ግን ትንሽ አትቆይም? አይዲኑ ይሄ ልሂድ። አንቺም ራስሽን ጠብቂ እሺ። በቃ እሺ፣ ቻው ኤርሚ ግን ማን ያስደበደባት ይመስላል? አላቅም። ግን ደግሞ ለዲና እግዘው ነው አይደል ያለችን። እንዴት እናንተ የምራ መንካት እንዴ? ቆይ ዲና ምን ዓይነት ሚስጥር ብትደብቅላት ነው እንደዚህ የምታረገው? አላቅም። ግን ደግሞ ሁለቱም ማል የተደበቀ ነገር አለ። ዲና ደግሞ እንደዛ ታደርጋለች ብዬ ማመን አልቻልኩም። እንዴ ኤርሚ ዲናን አታውቃትም እንዴ? እንዴት እንደዚህ ዓይነት ነገር ታደርጋለች? ማይመስል ነገር አታስባት። እሺ ታዲያ ማን ነው እንደዚህ ያደረገው? በቃ አንቺ ትምጣና ሁሉንም ነገርን እሷ ጥሩ ሙሉ አይደለችም። በቃ ጊዜ እንስጣት። ከዛ በኋላ የሚሆነውን ነገር አብረን እናያለን። እስከዛ ሌሎች ነገሮች እናጣራ። እሺ። ሰላም ነው። ይቅርታ በጣም ቸኩኝ ነው። በሰላም ነው፣ ትደናበረ አይ አዎ፣ ተጠፋፋ። ምን ነው? ስለኔ የሰማሽው ነገር አለ እንዴ? ስላንቺ አሬ፣ ለምን ሰማሁ? እችላለሁ በጣም ቸኩላለሁ። ቻው ቻው። ሰማገን ኤርሚ፣ በቃ ነው ይልን። ዝም አልናችሁ ማለት ነው። ዝም አልናችሁ መጀመሪያ እኮ የሀኒችውን ጉዳይ ለፍተው ብዬ ነው። እሺ፣ እንደሱ እናደርጋለን። ጓደኝ አሁን በምልህ ነገር እንዳትቀየምኝ ግን አንቺውን ባታምናት ደስ ይለኛል። ማመን እንደሌለብኝ እኮ ነው የማውቃለሁ። ግን ደግሞ ውስጤ ምን እንደሚለኛ አላቅም። የምርህን ያፈቀርካት ማለት ነው? አዎ ጓደኝ ታውቃለህ፣ እሷን ባጣት ከሷ ጋር የማውጣው ብዙ ነገር አለ። ብቻ አላቅም፣ በጣም ተቆጣጥረኛለች። አይዞ ጓደኝ በርታሽ ተስፋ እንዳቆርጥ፣ ሁሉም ነገር ጥሩ ይሆናል። አዎ እንደሱ ቢሆን ይሻላል። ግን አንቺው መጥፎ መሆኗን ካወቅኩኝ፣ ምንም ያህል እንኳን በወዳት እሷን መተው ግዴታዬ ነው። እሺ በቃ ተነስ እንዶ ሞክ እናደርጋለን። በዞም ሙድ ፈተኝ እሺ። ቆይ ግን ምን እየሆንሽ ናንቹ? ነገሮች እየተበልሻሹብሽ ነው። ታውቆሻል። ናርዲም የሰማችው ነገር አለ። በዚሁ ከቀጠለ ናቲ ሁሉንም ማውቁ አይቀርም። ይህ ማለት አሁን እውነቱን ለናቲ የምትናገርበት ሳት ደርሷል። ግን እንዴት ነው የምነግረው? አዎ ኤርሚ፣ አሁን ኤርሚ ለምታፈቅራ ሴት ዋጋ የምከፍልበት ሳት ደርሷል። እንዲሁም ልደውልለት ሄለር እንዴት ነህ? ፈልጌ ነበር። ከናቲ ጋር አይ፣ ብቻህን ነበር የፈለግኩ። እሺ፣ እጠብቅሃለሁ። ሰላም ሚኪ ነኝ። በካራክተር ስሜ ደግሞ ናቲ ይባላለሁ። ድራማችንን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ፓርቲዎች እንዲመጥላችሁ ደግሞ እየደ በሚልኩታ ኒንኩ እናመሰግናለን። ሰማናቲ እኔ መሄድ አለብኝ። አንተ ልሻኝ ና እኔ ልሂድ። እንዴ አንቹ አረለች እንዲ ደወለችው። ለምን አብረን አንሄድም? በዛውም አንደ መታት መጣት ለማወጓጉ ነው ብቻ ነው የምፈልግህ ያለችኝ። ደግሞ የግል ጊዜ ማሳለፍ አለብን አይደለ? አይ አሪፍ ነው። ትኩስ ፍቅር እኮ ደስ ይላል። በልሽ በትኩሱ ድረስ እንላት። እሺ በቃ አንተ ልሸኝና፣ እኔ ዲዳ። ችግር የለውም። እኔ ቀስ እያረኩክ እያረኩክ ሄዳለሁ። እሺ አባቴ፣ አዲስ ነገር ካለ ደውል። ይቅርታ አንቺው ከናቲ ጋ ስለነበርኩ እኮ ነው። ስሜት ልፈትነ ነበር። ወደክ እንዲህ አንቺው የፍቅሬ መጠንማ በአጋጣሚ በተፈጠረ ነገር አትለቂ። ደግሞ ታውቂዋለሽ በጣም እንደማፈቅርሽ በቃላቶች ሀሳቤን አስቀየርኩኝ ማለት ነው። ናሽ ይቀፈኝ። የሚነግርህ ነገር አለ ቁጭ በልና ዲኑዬ ዬ እመጣለሁ ብዬ በዛው ጥየች ጠፈዋል። ቀላል ጠፋ። በኤርሚ ቀየርከኝ እኮ። ደግሞ ኤርሚስ ኤርሚ አንቸው ጠርቶ ሄደ። የፍቅር የፍቅ ቀጠሮ ደስ ይላል። ግን አንተ መቼ ነው? እኔ እንጃ ያው አስብበታለሁ። አን የሆነ ነገር ልትነግረው ነው የጠራችው። ምን ልትነግረው ነው? አንችሆነ የሆነ የደበደባ እሷ አለ ስለ እሱ ማንን ልትነግረው መሰለኝ። አው ተደብድባ እኔ አላወኩም ነበር እኮ አንቺ አልሰማሽም። እዛ ግን ስምሽ እየጠፋ ነው። የማ የኔ? አዎ አንቹ እንዳስደበደብሻትም የሆነ ሚስጥር እንደደበቅሽላትም ነው እያወራችለች። የምን ሚስጥር? ምነው ደነገጥሽ? ቆይ እየደበቀችልሽ ነገር አለ እንዴ? እናቴ ልብ ብል እንድታዳምጥ ይፈልጋል። እሺ፣ ምንድነው ነገሬ?